ዶክተር እስክንድር ከበደ ይባላለሁ። አጥንትና የአጥንት ቀዶ ህክምና ስፔሻሊስት እንዲሁም የአከርካሪ አጥንት ሰብ ስፔሻሊስት ነኝ። የምሰራም በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ነው። ጀርባ የምንለው የተለያዩ ነገሮችን ያጠቃልላል። አከርካሪ አጥንቶችን ከአከርካሪ አጥንት ግራና ቀኝ የሚገኙ ጡንቻዎችን፣ ጅማቶችን፣ መገጣጠሚያዎችን ያጠቃልላል። እንግዲህ አከርካሪ አጥንትና እነዚህ ጡንቻዎች ዋና ስራቸው ምንድን ነው? ሰውነትን መሸከም ነው። በመጀመሪያ ደረጃ ቀጥ ብለን እንድንሄድ የሚያደርገን ነገር እሱ ነው። ጎንበስ ቀና ብለን ስራችንን በአግባቡ እንድንሰራ የሚያደርገው የነዚህ የአከርካሪ አጥንት የዲስክ ሌሎች መገጣጠሚያ ክፍሎችን ጡንቻዎች በመተባበር በሚሰሩት ስራ አማካኝነት ነው። ዲስክ ማለት በሁለት አከርካሪዎች መካከል የሚገኝ ቲሹ ነው። ስራውም ክብደትን፣ ሸክምን ከላይኛው የአከርካሪ አጥንት ወደ ታችኛው አከርካሪ አጥንት ማስተላለፍ ነው። ሌላ ደግሞ ሾክ አብዞርቪንግ ኢፌክት አለው። እንደፈለግን ደግሞ እንድንቀሳቀስ ይረዳናል። በሁለት አከርካሪ መካከል ስላለ ማለት ነው። ታካሚዎቻችን ሁለቱም በተለዋወጭ ነው የሚጠቀሙት። ጀርባዬን አመመኝ ይላሉ፣ ወገቤን አመመኝ ይላሉ። ባይ ዴፊኒሽን የጀርባ ህመም የምንለው ከታችኛው ጎድን አጥንት ወይንም ሪብ ጀምሮ እስከ መቀመጫችን የታችኛው እጥፋቱ ወይም ጉሉት ያልፎድ ይባላል በእንግሊዝኛ። በዚህ መሀል ያለው ነው የጀርባ ህመም የሚባለው። በጣም ብዙ መንስዎች አሉት ከጭንቀት ጀምሮ። ጭንቀት አንዳንድ የራስ ምታት፣ የአንገት ህመም፣ የወገብ ህመም በሆኖ ይገለጻል። ከስራ ጫና የሚመጣ ከአቀማመጥ ችግር የሚመጣ በአደጋ የሚመጡ እዚህ መንስኤዎቹ በጣም ብዙ ናቸው። ጀርባ የምንለው አከርካሪ አጥንት አለ። በአከርካሪዎቹ መካከል የሚገኝ ዲስክ አለ። በጀርባ በኩል ደግሞ ፋሴት ጆይንት የሚባል ሌላ መገጣጠሚያ አለ። ከአከርካሪው ግራና ቀኝ ከፊት ከኋላ ጡንቻዎች አሉ፣ ጅማቶች አሉ። እዚህ አከርካሪ መሀል ላይ ደግሞ ስፓይናል ኮርድ እና ነርቮች አሉ። እዚህ ከየትኛውም ክፍል ላይ ህመም ሊነሳ ይችላል ማለት ነው። ከነዚህ ክፍሎች አብዛኛውን ጊዜ ኮመኑ የወገብ ህመም ከጡንቻና ከጅማቶቹ የሚነሳ ነው፣ ግን ከዚህም የበለጠ ሲሪየስ ሊሆኑ ይችላሉ። አብዛኛውን ጊዜ ግን ከጡንቻ ከጅማቶቹ፣ እና ከመገጣጠሚያ ላይ የሚነሳ ነው። ተያዥነት ሊኖረውም ላይኖረውም ይችላል ለምሳሌ የካንሰር ታማሚዎች፣ ይሄ ካንሰር ወደ ጀርባ አጥንት ሊሰራጭ ይችላል። ኮመን የሆኑ ካንሰሮች አሉ ወደ አከርካሪ በመጀመሪያነት የሚሰራጩ፣ እዚህ ተያያዥነት ሊኖረው ይችላል፣ ካንሰር ታማሚዎች ላይ ማለት ነው። ቲቢ ማንኛውን የሰውነት ክፍላችንን የሚያጠቃ በሽታ ነው። ስለዚህ አከርካሪዎቻችንን ሊያጠቃ የሚችል በሽታ ነው። ስለዚህ በተጓዳኝነት ሰው የሳምባ ቲቢ ኖሮትም የአከርካሪ ቲቢም ሊኖረው ይችላል። አቀማመጣችን እና ረጅም ሰዓት የምንቀመጥ ከሆነ አግባብ ባልሆነ አቀማመጥ፣ ለምሳሌ አብዛኛ ኖርማል መቀመጥ ያለብን ከመቀመጫችን ገባ ብለን እና ጀርባችን ቀጥ ብሎ ነው መቀመጥ ያለበት። ኖርማሊ ታፋችንና ጀርባችን ቢሆን ዘጠና ዲግሪ መስራት አለበት። አብዛኛውን ጊዜ የምንቀመጠው ቢሮ ላይ የምንቀመጥ ሰዎች ቤት የተለያዩ ወንበሮች ላይ ስንቀመጥ ከመቀመጫችን ሸርተት ብለን ነው የምንቀመጠው። ይሄ ደግሞ የታችኛው አከርካሪ ክፍል ኖርማል ባልሆነ ቦታ ላይ እንዲሆን ያደርገል። ስለዚህ ዲስኮች ላይ መገጣጠሚያዎች ላይ ጫና ይፈጥራል። እዚህ አቀማመጣችን አንድ መንስኤ ነው ማለት ነው። ሌላ ደግሞ ስራቸው ከባድ የሆኑ ሰዎች እቃ ከመሬት ላይ በሚያነሱበት ወቅት ጥንቃቄ የጎደለው ከሆነ አደጋ አሜን ችግር ሊያመጣ ይችላል። እዚህ በግልጽ እነዚህ በሪሰርችም የተረጋገጡ መንስኤዎች ናቸው። ሌላ ደግሞ ሲጋራ ማጨስ ለወገብ ህመም ሊያጋልጠን ይችላል። እንዳልኩሽ ቅድምም ጫና ስትረስ እንደ ወገብ ህመም ሆኖ እራሱን ሊገልጽ ይችላል። ማቀርቀር ለምሳሌ ሞባይል ስንጠቀም ረጅም ሰዓት ጎንብስ ብለን አቀርቅረን ልንጠቀም እንችላለን። ይህ ደግሞ በተለይ ለአንገት ህመም ነው የሚያጋልጠን። ይህም ቴክስት ኔክስ ሲንድረም በመባል ይታወቃል። እና ስፔሻሊ ስልካችንን ስንይዝ በጣም ከደራታችን ዝቅ አድርገን የምንይዝ ከሆነ እና ረጅም ሰዓት በተለይ የምንጠቀም ከሆነ የአንገት ዲስክ ላይ የአንገት ሌሎች መገጣጠሚያዎች እና ጡንቻ ላይ ጫና ያሳድራል እና ይሄ ደግሞ ለአንገት ህመም ና በሁለቱ ትከሻ መካከል ያለ ህመም ሊያመጣ ይችላል። የመጀመሪያ የጀርባ ህመም የምንለው ኬት ስኬት ያለ ህመም ነው የሚለውን ነው መጀመሪያ ማወቅ ያለብን። ቅድም እንደነገርኩሽ ከታችኛው ወይም አስራ ሁለተኛው ጎድን አጥን ጀምሮ እስከ ታችኛው የመቀመጫችን እጥፋት ድረስ ወይም ጉሉቲያል ፎልድ ድረስ ያለው ህመም በጀርባ በኩል በኋላ በኩል ያለው ህመም የጀርባ ህመም ወይም የወገብ ህመም ተብሎ የሚገለጸው ማለት ነው። ከዚህ ጋር በተጓዳኝ ሬድ ፍላክስ ወይም ሲሪየስ የሆኑ የወገብ ህመሞች ብለን የምንለያቸው አሉ። ለምሳሌ ከ20 ዓመት በታችና ከ60 ዓመት በላይ የሆኑ ሰዎች ላይ የጀርባ አሁን ካለች ሲሪየስ ስለዚህ የበለጠ ምርመራ ያስፈልጋል እንላለን። ወይም ደግሞ ታሪክ ካላቸው የካንሰር ታሪክ ካላቸው ከዚህ በፊት ካንሰር ታመው የሚያውቁ ሰዎች ከሆኑ እና በወገብ ህመም ቢመጡ ይህም ሲሪየስ የሆነ የወገብ ህመም ሊሆን ይችላል። ሌላ ደግሞ ከዚህ ከጀርባ አሁን ካልነው ክፍል ተነስቶ ወደ ታች ወደ እግር የሚሄድ የጀርባ ህመም ከሆነ አሁንም ቢሆን ሲሪየስ እና የተለያዩ ምርመራዎች የሚፈልግ ነው። የእግር መድከም፣ ጉልበት መዘርጋት ሊሆን ይችላል ቁርጭምጭሚትን ማጠፍ መዘርጋት ሊሆን ይችላል። እንዲሁም የእግር ጣቶቻችንን ማንቀሳቀስ መድከም የሚያመጣ ከሆነ አሁንም ምርመራ የሚፈልግ የጀርባ ህመም አይነት ነው ማለት ነው። ሌላ ደግሞ ሽንትና ሰገራን መቆጣጠር ቢያቅተን ወይም በራሱ ዝም ብሎ መፍሰስ ወይም ደሞ አልወጣም ማለት ካለ እነዚህ ሴሪየስ የሆኑ ሬድ ፍላግስ እንላቸዋለንና እኛ እነዚህ ሬድ ፍላጎች ጋር ተያይዞ የሚመጣ የወገብ ህመም ሲሪየስ ሊ ነው። ሌላ ደግሞ በአደጋ ምክንያት የተለያዩ መኪና አደጎች ሊሆኑ ይችላሉ ወይም ከመውደቅ ሊሆኑ ይችላሉ ከነዚህ ጋር የሚመጣ የወገብ ህመም ሲሪየስ ነው እና በሬድ ፍላግ ወይም ቀጥታ ታካሚው እንደመጣ ወዲያውኑ የተለያዩ ምርመራዎች ያስፈልጉታል። ግን ሌሎች ሬድ ፍላክስ አሁን ያልኩሽ ነገር የሌላቸው ሰዎች ሲመጡ በወገብ ህመም፣ አብዛኛው የወገብ ህመም በሁለት በሶስት ሳምንት ውስጥ ሪዞልቭ ያደርጋል በራሱ እዚህ እነዚህ ነገሮች ከሌሉ የተለያዩ ማስታገሻዎች ሰጥተን፣ አብዛኛው የወገብ ህመም የሚነሳ የጀርባ ህመም የሚነሳው ከጡንቻው ከጅማቶቹ እና ከኋላ ካሉ መገጣጠሚያዎች ነው፣ እና ብዙ ጊዜ ወይ በስራ ጫና ነው ወይ አቀማመጥ ትክክል ባለመሆን ምክንያት ነው። እና ቀላል ቀላል ያሉ መድኃኒቶችን በመስጠት ትንሽ አለፍ ካለም ፊዚዮቴራፒ በመስራት እና ቀላል ያሉ ስፖርቶች በመስራት ሪዞልቭ ያደርጋል ራሱን ብቻውን። ዲስክ ደግሞ ስናየው ሁለት ክፍል አለው። የውጭኛው ጠንካራ ፓርት አለ። ያማለኛዋ ደግሞ ለስለስ ያለች ፓርት አለችው። አብዛኛውን ጊዜ ዲስክ በልጅ ሊባል ይችላል፣ ወይም ዲስክ መንሸራተት አለብኝ ይላል ሰው። ሜይቢ ማራ ተነስቶ ማለት ነው። ሶ የዲስክ መንሸራተት የምንለው የሆነ ችግር ሲያመጣ ነው ችግር ማለት ቅደም እንዳልኩ አንድ ሬድ ፍላግ ብለን ያየነው ነገር አለ። የወገብ ህመም ወደ ታች ወደ እግር የሚሄድ ህመም ጋር የሚመጣ ከሆነ፣ እግር ላይ መስነፍ የሚያመጣ ከሆነ፣ ሽንት ሰገራ መቆጣጠር የሚያቅተን ከሆነ የዲስክ መንሸራተቱ ችግር አምጥቷል ማለት ነው። ያኔ ነው ሰው የዲስክ ችግር አለበት የሚባለው እንጂ ራንደም ሊ ከዚህ ወጥተን አንድ አስር ሰዎች መንገድ ላይ ሰብሰብ አድርገን የማራይ ብናስነሳቸው አራቱ ወይም አምስቱ የተወሰነች ዲስክ ነገር ሊኖራቸው ምንም ህመም ላይኖራቸው ይችላል። ስለዚህ እነዛ ሰዎች የዲስክ መንሸራተት አላቸው ማለት አንችልም፣ ችግር እስካላመጣ ድረስ ዲስክ በተፈጥሮ እንደ ማንኛውም የሰውነት ክፍል እድሜ በጨመርን ቁጥር እያረጀና እየደከመ የሚሄድ ስትራክቸር ነው። ስለዚህ የተወሰነ ከእድሜ ጋር ተያይዞ የተወሰኑ ለውጦች ይኖሩታል። እነዛ ለውጦች ግን ችግር እስካላመጡ ድረስ ችግር አይደለም ማለት ነው። ቅድም እንዳልኩሽ የወገብ ህመም የምንለው በጀርባ በኩል ከታችኛው ከርካሪ ክፍል እስከ ታችኛው መቀመጫችን የቆዳ ጥፋት ድረስ ያለ ነው። የኩላሊት ሲሆን ደግሞ ስቲል መሀል ለመሀል ላይሆን ይችላል። በትንሽ ብሽሽታችን ነው ወይም በጎን በኩል ነው የሚሆነው። በእንግሊዝኛ ፍላንክ ፔን እንለዋለን። እዛ ጋ ነው የሚሆነው ደግሞ ወደ ታች ህመሙ ደግሞ ወደ ታች ራዴት ያደረግና ወደፊት ነው የሚመጣው ወደ ብሽሽታችን የሚመጣው እና በዛ ነው አብዛኛውን ጊዜ የምንለየው። ከኋላ መነሻው ህመሙ አንድ አይነት ሊሆን ይችላል። የኩላሊት ሲሆን ግን ህመሙ ወደፊት ነው የሚመጣው። ወይ ራስ የዲስክ ሲሆን ግን በጀርባ በኩል ነው ወደ እግር የሚሄድ። በአብዛኛው ጊዜ በጀርባ በኋላኛው የእግራችን ክፍል ነው ወደ ታች የሚወርደው። የጀርባ ህመምን የምንከፋፍለው በፍላግ ነው። ሬድ ፍላግ፣ ብሉ ፍላግ፣ ብላክ ፍላግ እያለን መንስያቸውን ለማጣራት እንሞክራለን። ሲሪየስ የምንላቸው እና ቶሎ ወደ ምርመራም ወደ ህክምናም እንደተለያዩ እስከ ሰርጀሪ የሚደርሱ ህክምና የምንሰጠው አብዛኛው ከሬድ ፍላግ ጋ የሚመጡ ችግሮች ነው። የወገብ ህመም ፕላስ የእግር ወደ እግር የሚሄድ ህመም ካለ ወይ አብዛኛውን ጊዜ የዲስክ መንሸራተት ነው የሚሆነው። እዚህ የዲስክ መንሸራተት የሚያስፈልገውን ምርመራና ህክምና እናደርጋለን እና ታካሚ ሲመጣ አብዛኛውን ጊዜ የምናደርገው እነዚህ ሬድ ፍላጎች አሉት ወይስ የሉትም የሚለውን ነው ማጣራት ያለብንም፣ የምናደርገው እንደዛ ነው እና እነዚህ ሬድ ፍላጎች ካሉ የጀርባ ህመሙ ሌላ አንደርላይኒንግ የሆነ ሲሪስ የሆነ ችግር ሊኖረው ስለሚችል የተለያዩ ምርመራዎችን እናደረግለታል። እነዚህ ሬድ ፍላጎች ግን ከሌሉት እንዳልኩሽ ቅድም አብዛኛው የወገብ ህመም ስቴምፐራሪ ጊዜያዊ ነው። ከባድ ሊሆን ይችላል፣ መሙ ግን ጊዜያዊ ነው። ከጡንቻ ወይም ከጅማት ወይም ከመገጣጠም የሚነሳ ስለሆነ ማለት ነው። እዚህ የተለያዩ ህክምና እንሰጣለን ለነዛ ነገሮች። ወደ ሲሪየስ የሆኑ እንትኖችም አብዛኛውን ጊዜ አንሄድም፣ ወደ ሲሪየስ ነገር ምርመራዎች። ሲሪየስ የሆነ ችግር የሚሆነው እነዛ ከሬድ ፍላግ ጋር የሚመጣው የወገብ ህመም ስለሆነ ለነሱ የተለያዩ ምርመራዎችና የተለያዩ ህክምናዎች እናረጋለን። እንግዲህ እንደ አንድ ሪስክ የሚቀመጠው ሎ ሶሻል ኢኮኖሚክ ስታተስ ነው፣ እና የዝቅተኛው የማህበረሰባችን ክፍልን ያጠቃል። የዝቅተኛ ማህበረሰባችን ክፍል ደግሞ አብዛኛውን ጊዜ የሚሰራ የጉልበት ስራ ነው። የጉልበት ስራ ደግሞ ከባድ እቃ ማንሳት አለው፣ ጎንበስ ቀና ብዙ አለው እና እሱ ደግሞ አንድ መንስኤ ነው ለወገብ ራሱን የቻለ ማለት ነው። ሌላ ደግሞ ረጅም ሰዓት መቀመጥ በተለይ የቢሮ ሰራተኞች ረጅም ሰዓት ነው የሚቀመጡት። ሲቀመጡም ከመቀመጫቸው ሸርተት ብለው ረጅም ሰዓት የሚቀመጡ ከሆነ የጀርባ ጡንቻ ላይ፣ መገጣጣሚያ ላይ፣ ዲስክ ላይ ጫን ያሳድራል። ስለዚህ እነዚህ ሁለቱ ኤክስትሪምስ ናቸው፣ በግልጽ የሆነ የወገብ ህመም ወይም የጀርባ ህመም ሊያመጡ የሚችሉ ማለት ነው። መንስኤዎቹን በቀላሉ ለሁለት ከፍለን ልናያቸው እንችላለን። ሞዲፋይ ማድረግ የምንችለው መቀየር የምንችለው እና መቀየር የማንችለው። ለምሳሌ ጾታን መቀየራችን ሴቶች ላይ ኮመን ነው። እድሜ በገፋ ቁጥር ኮመን ነው የወገብ ህመም። ስለዚህ እድሜና ጾታ አለ። አንድ ሬድ ፍላግ የምንለው ከ20 ዓመት በታችንና ከ65 ዓመት በላይ ነው። እንግዲህ ከሃያ አመት ወጣቶች ላይ ልጆች ላይ የወገበመን ኮመን አይደለም። በወገበመን መጡ ማለት አንደርላይኒንግ ሲሪየስ የሆነ ነገር ሊኖር ይችላል። ስለዚህ በቀጥታ እነዚህ ልጆች ሲመጡ የተለያዩ ምርመራዎች የግድ ያስፈልጋቸዋል ማለት ነው፣ መንስኤውን እስከምናውቀው ድረስ። ለዚህ ነው ኮመን ስላልሆነ ነው። ከ65 በላይ ደግሞ የአጥንት መሳሳት ያጋጥማል የነርቭ መተላለፊያ ካናሉ ይጠባል፣ ከእድሜ ጋር ተያይዞ በሚመጡ ለውጦች ማለት ነው። የካንሰር ሪስካችን እየጨመረ ይመጣል። እድሜ በጨመረ ቁጥር አጥንት ስለሚሳሳ በቀላሉ ምንም አይነት አደጋ ሳይከሰት ይሰበራል። እዚህ ለዚህ ነው ከ65 አመት በላይ ያሉ ሰዎች ከእድሜ ጋር ተያይዞ የሚመጡ ነገሮች ስላሉ ለዚህ ነው ቶሎ ምርመራ የሚያስፈልጋቸው እስፔሻሊ ከሁለት ሳምንት በላይ ከቆየ አንድ የወገብ ህመም ዝም ብሎ ባየው ይተሻለ ምክንያቱም የተለያዩ ምርመራዎች ተደርጎ አንዳንድ ነገር ሊገኝ ስለሚችል ማለት ነው። እንግዲህ መንስኤው ላይ ነው የሚወሰነው። አብዛኛው የወገብ ህመም እንዳልኩሽ ሴልፍ ቴምፐራሪ ነው። በራሱ ጊዜ ሶልቭ የሚን በራሱ ጊዜ የሚቆም። ስለዚህ እነዛ ሬድ ፍላግ ከሌለ ማስታገሻ ማስታገሻም፣ ለውጥ የማያመጣ ከሆነ ፊዚዮቴራፒ። እነዚህ እነዚህ ሰማኒያ ዘጠና ፐርሰንቱን ታካሚዎች በቀላሉ ሊታከም ይችላል ማለት ነው። እነዛ ከ10 እስከ 20 ፐርሰንት ያሉት ግን ከሬድ ፍላግ ጋር ነው የሚመጡት እድሜያቸው ከሃያ አመት በታች ነው፣ ወይም እድሜያቸው ከ65 ዓመት በላይ ነው፣ ወይም ደግሞ ከወገብ ህመሙ ጋር ወደ እግር የሚሄድ ሌላ ህመም ይኖራቸዋል። እና እንደዛ ሲሆን የተለያዩ ምርመራዎች ያስፈልጋቸዋል። ኤክስሬ ሊያስፈልጋቸው ይችላል። ከዛ ቀጥሎ ምዛ ላይ ምንም የማይታይ ነገር ከሆነ ኤምአርአይ ሊያስፈልጋቸው ይችላል። ስለዚህ በእነዚህ ምርመራዎች ላይ ተነስቶ ደግሞ ህክምና ይካሄዳል ማለት ነው። ሶ አብዛኛውን ጊዜ የምናገኘው የወገብ ህመም ነው፣ ወደ እግር የሚሄድ ከእግር ወደ እግር ከሚሄደ ህመም ጋር ነው። ይህ ደግሞ የዲስክ ችግር ነው የሚሆነው። እዚህ የዲስክን ችግር ደግሞ አሁንም ቢሆን የተለያዩ መድኃኒቶች አሉት። በመድኃኒትና በፊዚዮቴራፒ አብዛኛው አሁንም ይሻላል አቀማመጥን የአሰራራችንን ስራ የምንሰራበትን መንገድ በማስተካከል ጭምር ማለት ነው። እነዚህ መድኃኒቶች ደግሞ የማይሰሩ ከሆነ አዲሽናል ፊዚዮቴራፒ ይታዘዛል። እንደ አስፈላጊነቱ ጀርባ ላይ የሚሰጡ ኢንጀክሽኖች አሉ። ኤፒዱራል ስቴሮይድ ኢንጀክሽን ወይም ሴሌክቲቭ ነርቭ ሩት ብሎክ ይባላል። ይህም ማለት መቆጣት አለ ማለት ነው። እዚህ ነርቮቹ አካባቢ ና ያንን ማስታገስ የሚችሉ መድኃኒቶች ናቸው። እነዚህን ደግሞ ሁሉንም ካለፈ ደግሞ በጣም በትንሽ ክፍተት ማይክሮሰርጀሪ ድረስ ይደርሳል። አከርካሪ አንዱ ሌላ ስራው ስፓይናል ኮርድን ፕሮቴክት አድርጎ ነርቮችን፣ ስፓይናል ኮርድን ፕሮቴክት ማድረግ ነው። ያ ከዛ ስፓይናል ኮርድ ላይ ደግሞ የሚነሱ ነርቮች አሉ ወደ ተለያየ ሰውነት ክፍላችን የሚሄደው ማለት ነው። የታችኛው አከርካሪ ክፍል ላይ የሚነሱ ነርቮች ወደ እግር ነው የሚሄዱት። ጎንበስ ቀና ስንል ስንቀመጥ ከፍተኛ ጫና ያለው የታችኛው የአከርካሪ ክፍል ላይ ነው እና የዲስክ መንሸራተት ኮመል ያለው የታችኛው አከርካሪ ክፍል ጋር ነው ከሚደርስበት ጫና አንጻር ማለት ነው። እዚህ ይሄ የነርቭ መውጫዎቹን ሊያጠብ ይችላል ዲስክ ሲንሸራተት። አንዳንድ ጊዜ አንድ አከርካሪ አጥንት ሌላ አከርካሪ አጥንት ላይ ይንሸራተታል። ያ ደግሞ የነርቭ መውጫዎችን ያጠባል፣ እና ለዚህ ነው የወገብ ህመምና ወደታች የሚሄድ ህመም በተጓዳኝነት የሚመጡት ማለት ነው። ነርቭ ላይ ጫና ስለሚያሳድር፣ ወደ እግር የሚሄድ ነርቭ ላይ ጫና ስለሚያሳድር ማለት ነው። አብዛኛው በቀላሉ መታቀም ይችላል። ቤት ውስጥ ለምሳሌ ሙቅ ውሃ በመያዝ ጀርባ የሚያመን ቦታ ላይ ሙቅ ውሃ በመያዝ ቀላል ማሳጆች ቤት ውስጥ በተለያዩ ኦይሎች በመጠቀም የሚደረጉ ህክምናዎች አሉ። በነዚህ በነዚህ አብዛኛው ይታከማል። ለምሳሌ ከቢሮችን ብንጀምር ኮምፒውተራችንን ከፍ አድርገን በአይን ሌቭል በማምጣት ኪቦርዶቹን ከእጃችን ሌቭል ድረስ በማምጣት ከዛ ስንቀመጥ ደግሞ ከመቀመጫችን ገባ ብለን ቀጥ ብለን መቀመጥ ይህ አንድ የጀርባም እንዳያጋጥመን ይከላከላል። ሌላ ሰ ደግሞ ረጅም ሰዓት ያለ መቀመጠ ረጅም ሰዓት መቀመጥ ካለብን እንኳን በመሀል በመሀል ላይ እረፍት ማድረግ በየ45 ደቂቃ ሊሆን ይችላል። በየአንድ አንድ ሰዓቱ ከ5 እስከ 10 ደቂቃ ያክል እዛ ቢሯችን ውስጥ ከቻለን ስትሬች፣ ካለሆነ ደግሞ በእግር መንቀሳቀስ። የከባድ ስራ የምንሰራ ሰዎች ደግሞ ከመሬት ላይ ስናነሳ በተቻለ መጠን መቀነስ የምንችል ከሆነ ክብደቱን መቀነስ መቻል ምንጊዜም ደሞ ቀላልም ትሆን ከባድ ከመሬት እቃ ስናነሳ ቀጥታ ጎንበስ ማለት ጀርባችን የታችኛ ጀርባችን ክፍል ላይ ከፍተኛ ጫና ያሳድራል። ስለዚህ እቃ ስናነሳ በጣም ቀላልም ነገር ብትሆን ስናነሳ ቁጢጥ ብለን ብናነሳ ያ ጫና ወደ ታፋችን ይመጣልና ከጀርባ ህመም ይከላከልልን። እንግዲህ አብዛኛውን እርጉዝ ትንሽ በተለይ እርግዝና ወደ መጨረሻ ሲሄድ እንቅስቃሴ ይቀንሳሉ። እንቅስቃሴ ማድረግ ነው እነሱ ያለባቸው። ስፔሻሊ ወክ እንግዲህ ከእርግዝና ጋር ተያይዞ ማይከለከል ከሆነ እንቅስቃሴ ማድረግ ወክ፣ ቀላል ነገር ወክ በማድረግ የጀርባ ህመማቸው መከላከል ይችላሉ። ለዚህ ለወገብ ህመማቸው ጥሩ መፍትሄ ነው። እንግዲህ እርግዝናውም ስላለ የተለያዩ መድኃኒት መውሰድ ጥሩ ስላልሆነ በቀላሉ ስፖርት በመስራት ከእርግዝናው ጋር የሚስማማ አይነቱ ስፖርቶች በመስራት በደንብ መከላከል ይችላሉ። ሌላ ደግሞ ለእነሱን ተጋላጭ የሚያደርጋቸው እንግዲህ ቫይታሚን ዲ እጥረት፣ ሌሎች ሚኔራል የካልሽም እጥረት ሊያጋጥማቸው ስለሚችል እነዚህ እነዚህን ሰፕሊመንት በመውሰድ መከላከል ይችላል።